ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ ኒውስ ቤተሰቦች፣ ሰላምታችን በያላችሁበት ይረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ እየጋበዝን፣ በቅድሚያም ዋና ዋና ዜናዎችን አስቀድመን እነግራችኋለን። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖያሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የአገዛዙ ጦር ወልድያ ከተማን በከበቡ የፋኖ ኃይሎች ላይ ውጊያ በመክፈት ከባለመስበር ያደረገው ሙከራ መክሸፍ ውስጥ የተሰማ ሲሆን የፋኖ ኃይሎች በኩላቸው በቀጠለው የማጥቃት ዘመቻ ተጨማሪ ከተሞችን መቆጣጠራቸውን አስታውቋል። በዝርዝር እናየዋለን። በአማራ ክልል አረርቲ ከተማ በሃይማኖታዊ በዓል ላይ በተፈጠረ አደጋ 25 ሰዎች ሲሞቱ በርካቶች ተጎድተዋል። አደጋው የተፈጠረው በአረርቲ ከተማ አረርቲ ማርያም ቤተክርስቲያን ዓመታዊ የቅድስት ድንግል ማርያም ክብረ በዓል ላይ ነው። በዝርዝር እናያለን። ኢትዮጵያ ከአንድ ቢሊዮን ዶላር በላይ አበዳሪዎቿ ጋር መደበኛ የዳ ሽግሽግ ለማድረግ ጀምራለች ተባለ። ኢትዮጵያ ከአስር ዓመታት በፊት ለሸጠችው የአንድ ቢሊዮን ዶላር ቦንድ ከዓለም አቀፍ የቦንድ ገዢዎች ጋር የዳ ሽግሽግ እንዴት ማድረግ እንዳለባት መደበኛ ንግግር መጀመሯን ሬይተርስ የዜና ወኪል ምንጮችን ጠቅሶ ዘግቧል። በዝርዝር እናየዋለን። ሶማሊያና ግብፅ ወታደራዊ ትብራቸውን ለማጠናከር ያለመውይይት አድርገዋል። ግብጽ ጦሯን በሶማሊያ ለማስፈር እድል ያገኘች ሲሆን ከሶማሊያ ጋር ያላት ግንኙነት እያጠናከረች ቀጥላለች። የዝርዝር ዜናችን አካል ነው። የሐማስ ባለስልጣናት የትራምፕ የሰላም እቅድ የፍልስጤም ሕዝብን ፍላጎት ችላ ያለ ነው አሉ። አንድ ከፍተኛ የሐማስ ባለስልጣን የዶናልድ ትራምፕ የጋዛ የሰላም እቅድ የእስራኤልን ፍላጎቶች የሚጠቅምና የፍልስጤም ሕዝብ ፍላጎት ችላ ያለ በመሆኑ ቡድኑ ላይቀበለው እንደሚችል ለቢቢሲ ስጋታቸውን ገልጸዋል። የተወዳችሁና የተከበራችሁ ተመልካቾቻችን፣ አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል ሰሜን ሸዋ ዞን አረርቲ ከተማ በሃይማኖታዊ በዓል ላይ በተፈጠረ አደጋ 25 ሰዎች ሲሞቱ በርካቶች ተጎድተዋል። አደጋው የተፈጠረው በአረርቲ ከተማ አረርቲ ማርያም ቤተክርስቲያን ዓመታዊ የቅድስት ድንግል ማርያም ክብረ በዓል ላይ ነው። አዲስ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ለስራ የተረበረበ እንጨት ተደርምሶ በርካታ ምዕመናን ላይ የሞትና የአካል ጉዳት መረሱን የተሰማው በአደጋው የሞቱ ሰዎች ቁጥር ከ25 በላይ ነው ያሉት የኢትዮኒስ የመረጃ ምንጮች እስካሁን ትክክለኛ የሟቾች ቁጥርና ተጎጂዎች ቁጥር ይህ ነው ቢባልም ከጉዳቱ ስፋት አንጻር ግን እየጨምረ ሊያሳልፍ ይችላል ብለዋል። ለረጅም ሰዓት ሰዎች ከተናደው ርብራብ የማውጣት ስራ እየተሰራ ነው ያሉት የመረጃ ምንጮች አደጋው ያለበት ሁኔታ አስከፊ ነው ብለዋል። የአረርቲ ከተማ ሰላምና ጸጥታ መምሪያ የጉዳቱ መጠን ከፍተኛ መሆኑና ከእንጨት ርብራቡ ስር ያልወጡ ሰዎች መኖራቸውን የገለጸ ሲሆን መጠኑ መገመት አስቸጋሪ ሆኗል ብሏል። ለአገዛዙ ሚዲያዎች በሰጠው መግለጫ ከሞት በተጨማሪ 55 ሰዎች ላይ ከመካከለኛ እስከ ከፍተኛ ጉዳት ድርሷን የተባለ ሲሆን ለተጎጂዎች የመጀመሪያ ሕክምና በአንድ ሆስፒታልና በአራት ጤና ጣቢያዎች የተሰጠ እየተሰጠ ሲሆን ከፍተኛ ጉዳት የደረሰባቸው አምስት ተጎጂዎችም ለተጨማሪ ሕክምና አዲስ አበባ ትልከዋል ተብሏል። የሰሜን ሸዋ ዞን አገረ ስብከት ሊቀ ጳጳስ ብጹዕ አቡነ ቀለምንጦስ በዚህ አረርቴ ደብረ ገነት ቅድስተ ማርያም ርብራብ የእንጨት ትልርም ሲሆን ህይወታቸው ባጡ ምዕመናን የተሰማቸውን ጥልቅ ሐዘንም ገልጸዋል። ጳጳሱ የቤተ ክርስቲያኑ ግንባታ አጠናቆ ምርቃቱ በጉጉት እየጠበቅን ባለንበት ይህ አስከፊ ሐዘን በመከሰቱ ጥልቅ ሐዘን ተሰምቶናልም ነው ያሉት። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የአገዛዝ ጦር ወልዲያ ከተማን በከበቡት የፋኖ ኃይሎች ላይ ውጊያ መክፈት ከበባውን ለመስበር ያደረገው ሙከራ መክሸፉ ሲሰማ፣ የፋኖ ኃይሎች በበኩላቸው በቀጠለው የማጥቃት ዘመቻ ተጨማሪ ከተሞችን መቆጣጠራቸውን አስታውቀዋል። በአማራ ክልል ወሎ ቀጠና ከመስከረም 14 2018 ዓም ጀምሮ የፋኖ ኃይሎች በአገዛዝ ጦር ላይ የከፈቱት መጠነ ሰፊ የተቀናጀ የማጥቃት ውጊያ ተጠናክሮ መቀጠሉን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። ፋኖ በተቆጣጠራቸው አካባቢዎች የህዝብ አስተዳደር መዋቅር እየዘረጋ ተጨማሪ አካባቢዎችን ከአገዛዝ ጦር እያስለቀቀ መቀጠሉ የተሰማው ከትላንት ምሽት ጀምሮ፣ የአገዛዙ ጦር በፋኖ ኃይሎች ከበባ ውስጥ በምትገኘው ወልዲያ ከተማ ዙሪያ በሁለት አቅጣጫ ከበባውን መስበር አለብን በሚሉ ውጊያ ከፍቶ እንደነበር የተናገሩት የወልዲያ ከተማ የኢትዮንስ የመረጃ ምንጮች፣ የአገዛዙ መከላከያ ከባድ መሳሪያዎችን ጭምር ተጠቅሞ ያደረገው ሙከራ ሳይሳካለት ወደ ከተማዋ ተመልሷል ሲሉ ተናግረዋል። አገዛዙ ወልዲያ ከተማ ከፍተኛ የሆነ የሜካናይዝድ እና መደበኛ ሰራዊት አስገብቷል ያሉት የመረጃ ምንጮች፣ ከመደበኛው ሰራዊት በተጨማሪ አየር ኃይሉን አሰማርቶ ከከበባ ለመውጣት እንቅስቃሴ እያደረገ ይገኛል ብለዋል። በዚህም በትላንትና ዕለት ምሽት ጀምሮ ከወልዲያ በጀኔቶ በር በኩል ወደ ደሴ አቅጣጫ ያለውን ከወልዲያ ወደ ሳንቃበር በር የፋኖ ከባ ለማስለቀቅ ውጊያ ከፍቶ ከፍተኛ ጉዳት አስተናግዶ ተመልሷል ሲሉ ነዋሪዎች ተናግረዋል። የኢትዮንስ የፋኖ የመረጃ ምንጮች በኩላቸው አገዛዙ ጦር ከወልዲያ ከተማ ወደ ጀኔቶ በር እና ሳንቃበር ብቻ ሳያ ከሰቦ ወደ ሲሪንቃ ውጊያ ከፍቶ ፋኖ ያሎች ተመቶ ከፍተኛ ጉዳት ደርሶበታል ሲሉ አረጋግጠዋል። የፋኑ ያሎች ዛሬም በወልዲያ ከተማ ዙሪያ ያላቸውን ቁጥጥር በማጠናከር ህዝባዊ ጊዜ አሰራር እያዋቀሩ እንደሚገኙ ተሰምቷል። አገዛዝ ጦር በበኩሉ በተለያዩ ቦታዎች ተቆርጦ ተቆርጦና ተከቦ የሚገኘውን ጦሩና የብልጽግና አመራር ከክበባ ለማስወጣት ወታደራዊ እንቅስቃሴውን በስፋት ቀጥሏል ተብሏል። ከደቡብ ወሎ ዞን ሀይቅ ከተማ እስከ ሰሜን ወሎ ዞን ወልዲያ ከተማ ያለው መስመር በፋኖ ኃይሎች የተያዘበት፣ አገዛዙም የአፋር ሀራ ወልዲያ መስመርን እንደ መውጫ መግቢያ እየተጠቀመ እንደሚገኝ የመረጃ ምንጮቻችን ተናግረዋል። የፋኖ ኃይሎች በቀጠናው በተቆጣጠሯቸው መርሳ፣ ሊብሶ፣ ውጫሌ፣ ውርጌሳ፣ ስሪንቃም፣ ሳንቃና አይሎች ከደስ የወልዲያ መስመር የሚገኙ አካባቢዎች ላይ ያላቸውን ኃይል እያጠናከሩ እንደሚገኙም የአይን እማኞች ጨምሮ ተናግረዋል። በመርሳ ከተማ ጊዜያዊ ህዝባዊ አስተዳደር እያዋቀሩ እንደሚገኙ የገለጸልን አንድ የፋኖ አመራር በበኩሉም ልዩነትን በሚፈጥሩ ጉዳዮች ላይ ትግላችን አጠናክረን እንቀጥላለን ሲል ለኢትዮኒስ ተናግሯል። በተመሳሳይ በምዕራብ ወሎ ቀጠና አጠናክሮ በቀጠለው የፋኖ ኃይሎች የማጥቃት ውጊያ በከለላ ወረዳ ደገር ከተማን ፋኖ ከአገዛዝ ጦሩ ነጻ ማድረጉ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒሊክ እዝ ትላንት ምሽት ጀምሮ ደገር ከተማን መቆጣጠሩ አስታውቋል። በተያያዘም በቀጠናው በትላንትናው ዕለት የፋኖ ኃይሎች በተቆጣጠሩት ተንታና ጅባር ከተሞች ህዝባዊ ውይይቶች እያደረጉ እንደሚገኙ የፋኖ መረጃ ምንጮች ተናግሯል ከተሞችን ለመቆጣጠር በተደረገ ውጊያ ከ30 በላይ የአገዛዙ ወታደሮች የሞትና የአካል ጉዳት ሲደርስባቸው 15ቱ ደግሞ በፋኖ ኃይሎች ከነ ትጥቃቸው ማረካቸውን አፋባ ምስራቅ አማራ ቀጠና ምኒልክ እዛ አስታውቋል። የተንታ አጅባር ወረዳ ሙሉ ለሙሉ በፋኖ ኃይሎች በመያዙ ከበባ ውስጥ የገባው መቅደላ የሚገኘው የአገዛዝ ጦር በኩሉ ከትላንት ጀምሮ በአጅባር መሳለሚያ በኩል ሰብሮ ለመውጣት የከፈተው ውጊያ በሽንፈት ተደምድሟ ሲሉ የፋኖ የፋኖ የመረጃ ምንጮች ተናገሩት። ወረዳው በፋኖ ተይዞበት ወደ መቅደላ ጊንባና ሌሎች አቅጣጫዎች የተበተ የብልጽግና አመራር ከጸጥታ ኃይሉ ጋር ታገሉና ተመለሱ በሚል ለቀረበለት ጥያቄ ምላሽ እየሰጠ አይደለም ተብሏል። በተመሳሳይ በጎጃም ቀጠና የተለያዩ አካባቢዎች በአገዛዝ ጦርና አፋኖ ኃይሎች መካከል በቀጠለው ውጊያ ሰብአዊና ቁሳዊ ጉዳት ደርሰዋል። መስከረም 22/2018 በፋግታ ደቡብ ሜጫና ሽንዲ ወንበርማ የፋኖ ኃይሎች በከፈቱ ጊያ በርካታ የአገዛዝ ጦር አባላት መገረላቸውም የፋኖ የመረጃ ምንጮች ተናግረዋል። በዚህም በፋግታ ልኮማ ወረዳ ጉባል አካባቢ፣ በደቡብ ሜጫ ገርጨች ከተማ አቅራቢያ አጉጋ የተባለ አካባቢ እንዲሁም በሽንዲ ወንበርማ ከተማ የፋኖ ኃይሎች በአገዛዝ ጦር ላይ ከፍተኛ ሰብአዊ እና ቁሳዊ ጉዳት ማረሳቸውን የአማራ ፋኖ ብሔራዊ ኃይል ምራብ አማራ ቅጥናት ቴዎሮስ አረጋግጧል። በሌላ በኩል በሰሜን ሸዋ ዞን ሸዋሮቢት ከተማ የብልጽግና አገዛዙ የሸዋሮቢት ከተማ ቀበሌዎች በፋኖ ቁጥጥር ስር ሆኖብኛል ሲል አስታውቋል። ብልጽግና የከተማ አመራሮች በዛሬ ዕለት በጽንፈኛው ኃይል የተያዙ የሸዋሮቢት ከተማ ቀበሌዎች ለማስለቀቅ ዝግጅታችን አጠናቅናል በሚል የሸዋሮቢት ከተማ ላይ ሙሉ ቁጥጥር እንደሌለው አምነዋል። በአማራ ክልል አገዛዙ ብልጽግና አመራር ከሰሞኑ ተጠናክሮ በቀጠለው የፋኖ ኃይሎች የማጥቃት ዘመቻ ከፍተኛ ድንጋጤ ውስጥ መግባቱ ሲሰማ ቁጥራቸው ያልታወቁ አመራሮች የተሰጣቸውን ሹመት እየተው ከተመደቡበት ወረዳ እየጠፉ እንደሚገኙ የመረጃ ምንጮችን ዋቢ አድርገን መዘገባችን ይታወሳል። ኢትዮጵያ ከአንድ ቢሊዮን ዶላር በላይ አበዳሪዎቿ ጋር መደበኛ የዕዳ ሽግሽግ ጀምራለች ተባለ። ኢትዮጵያ ከአስር ዓመት በፊት ለሰጠችው የአንድ ቢሊዮን ዶላር ቦንድ ከዓለም አቀፍ የቦንድ ገዢዎች ጋር የዕዳ ሽግሽግ እንዴት ማድረግ እንዳለባት መደበኛ ንግግር መጀመሯን ሮይተርስ የዜና ወኪል ምንጮችን ጠቅሶ ይፋ አድርጓል። ሮይተርስ ቀደም ብሎ በብሉምበርግ የወጣው ዘገባ ማረጋገጥ ከዓለም አቀፍ ባለሀብቶች ጋር በዳሽግሽግ ዙሪያ በፓሪስ ፈረንሳይ ድርድር ተጀምሯል ብሏል። አንድ የገንዘብ ሚኒስቴር ባለስልጣን ዝርዝር መረጃ ሳይጠቅሱ የመንግስት ልውቅ ወደ ፓሪስ ማቅናቱን አረጋግጠዋል። ከወንድ አበዳሪዎች ጋር የተያዙት አንዳንድ ስብሰባዎች ነበሩ ሲሉ ለሮይተርስ የተናገሩት ምንጮም የስብሰባዎቹ ውጤት መጨረሻ ላይ የሚገልጽ እንደሆነ በመጠቆም ስምምነት ላይ እንዳልተደረሰ ገልጸዋል። አዲሱ የብሔራዊ ባንክ ገዢ ዮብ ተካልኝ አስተያየት እንዲሰጡ ጠይቀው ወዲያውኑ ምላሽ አልሰጡም። የቦንድ አበዳሪዎች ኮሚቴ ተወካዮችም እንዲሁ ምላሽ አልሰጡም ተብሏል። አገዛዙ ለአመታት የሚገባበትን ጦርነት ተከትሎ ብድሮችን መመለስ ስላልቻለም በአይኤምኤፍና ወርልድ ባንክ የተሰጠው ማስጠንቂያ ተከትሎም ከዚህ በፊት ቦንድ ሽጦ ብድራቸውን እንዲመልስላቸው የጠየቁትን ኃይሎች ጥያቄያቸውን እንዲያዘገዩለት አዲስ ድርድር ጀምሯል። በተለይም ለመሰረተ ልማት ግንባታ እንደሚል የተነገረለት የቦንድ ሽያጭ በአስር ዓመታት ተመልሶ የሚከፈልና የስድስት ነጥብ ስድስት በመቶ ወለድ ያለው መሆኑ በወቅቱም ተነግሮ ነበር። ኢትዮጵያ ያወጣችው ቦንድ 5000 የአሜሪካ ባለሀብቶች፣ 3500 የእንግሊዝ ባለሀብቶች፣ 1400 የአውሮፓ ሀገራት ባለሀብቶችና ሌሎች ገዝተዋል። በውሉ መሰረት ኢትዮጵያ በ2016 ዓ.ም የቦንድ ብድሩን ክፍያ መክፈል ያልቻለች ሲሆን በቡድን ሀያ የጋራ ማዕቀፍ በኩል የዕዳ ሽግሽግ እንዲደረግላት መርጣለች። በዚህም አካሄድ የሁለትዮሽ ብድር ዩሮ ቦንድና ሌሎች የንግድ ብድሮች አንድ አይነት አመላልሳላቸው ኢትዮጵያ በመንግስቷ በኩል ከቦንድ ገዢዎች ጋር የዕዳ ሽግግር ማድረግ መንገዶችን ለመለየት ለወራት ንግግር ስታደርግ ብትቆይም አልተሳካላትም ነበር። በቦንድ ገዢዎችና በተበዳሪ የብልጽግና መንግስት መካከል አሳሪ ያልሆኑ ጊዜያዊ ስምምነት መፈረም መደበኛ ድርድር ለመጀመር እንደሚያስችል የጠቀሰው የሮይተርስ ዘገባ በዚህም ሁለቱ ተደራዳሪዎች ተጨባጭ ስምምነት ውል በማሰርና ድርድሩን ለሶስተኛ ወገን ከማውጣት ይገደባሉ ተብሏል። ባለፈው አመት ሐምሌ ወር ላይ መንግስት የዕዳ ሽግሽግ ስምምነቱን መደበኛ ማድረጉን ያሳወቀ ሲሆን ገንዘብ ሚኒስቴር 35 ቢሊዮን ዶላር ገንዘብ እንደሚከፍል አስታውቋል። ከዚህ ቀደም ከቦንድ ገዢዎች ጋር የተደረጉ ድርድሮች በተለይም በመንግስት የመክፈል አቅም ዙሪያ አለመግባባቶች የነበሩ ሲሆን የብልጽግና መንግስት አበዳሪዎች ማስተካከያ እንዲያደርጉለት ሲወተውት ቆይቷል። መንግስት ከዚህ ቀደም የዓለም የገንዘብ ድርጅት አይኤምኤፍ የብድር ትንተናን በመጥቀስ አበዳሪዎች ከሀያ በመቶ ወለድ እንዲቀንሱለት ምክረ ሐሳብ አቅርቦም ነበር ተብሏል። ይሁን እንጂ አበዳሪ ቡድኖቹ ወኪሎች የሀገሪቱን የውጭ ንግድ መረጃ በመጥቀስ ሀሳቡን ውድቅ ያደርጉ ሲሆን፣ የአከፋፍል ጊዜው ማስተካከያና ሌሎች እርምጃዎችን መውሰድ ይቻላል ብሏል። በቅርብ ወራት በመንግስት ይፋ የሆኑት ጠንካራ የውጭ ንግድ አሃዞች የቦንድ ገዢዎችን ሀሳብ የሚደግፍ ነው የተባለለት ሲሆን አይምኤፍ አነስተኛ ድጋፍና የውጭ ቀጥተኛ ሟለንዋይ ፍሰት የክፍያ ትንባያ ስጋት እንደሚደቅን ማስጠንቂያ አውጥቷል። ባለፉት ሁለት ዓመታት ኢትዮጵያ 2007 ዓ.ም ለሸጠችው የ1 ቢሊዮን ዶላር ቦንድ መክፈል የነበረባት ወለድ መክፈል አለመቻሏ መነጋገሪያውን ቆይቷል። የብልጽግናው መንግስት በሞንድ ሽያጭ ላገኘው ብድር መክፈል ያልተቻለው በገንዘብ ጥረት እንዳልሆነ ይልቁንም ሁሉም አበዳሪዎች በኩል ለማስተናገድ በማለም ነው ሲል ቆይቷል። ነገር ግን ብልጽግናውንም ቢሆን እየተሰጡ ያሉ ማስጠንቂያ ጥያቄዎች እንደ አሜሪካና ሌሎች ሀገራት የመሰሉትም ቀጥለዋል። አሜሪካ ከሰሞኑም በኢትዮጵያ የአሜሪካ አባል ሀብቶችና የውጭ ባል ሀብቶች ኢንቨስት ማድረግ አይችሉም። ምክንያቱም ደግሞ ሙስናና ዝርፊያ እንዲሁም የኮሪደር ልማትን የመሰሉም ሀሰተኛ የመዝረፊያ መንገዶች ተስፋፍተዋል ማለታቸውም ይታወሳል። ሶማሊያና ግብፅ ወታደራዊ ትብብራቸውን ለማጠናከር ያለ ውይይት አደረጉ። ግብፅ ጦሯን በሶማሊያ ለማስፈር እድል እያገኘች ሲሆን ከሶማሊያ ጋር ያላትን ግንኙነት እያጠናከረች ነው። የግብፅ መከላከያ ሚኒስትር አብዱል መጅድ ሰቅር እና የሶማሊያ አቻቸው አህመድ ሞአሊም ፊቂም የሁለቱ ሀገራት ወታደራዊ ትብብር ለማጠናከር እንዲሁም በአፍሪካ ሰላምና መረጋጋት ለመምጣት ያለ ውይይት ሰኞ መስከረም 19 2018 በካይሮ አድርገዋል ተብሏል። ሚኒስትሮቹ በሁለቱ ሀገራት የጦር ኃይሎች መካከል ያለውን ወታደራዊ ትብብር በሚያሳድጉበት መንገዶችና በአፍሪካ አህጉር ሰላምና መረጋጋት ለማስፈን የሚደረጉ ጥረቶችን በመደገፍ ላይ መምከራቸውን የግብፅ ጦር ባወጣው መግለጫ አስታውቋል። የሶማሊያ መከላከያ ሚኒስቴር በበኩሉ ለአፍሪካ ሀገራት ሰላምና ጸጥታን ለማስፈን የምታደርገውን ጥረት በማመስገን ሁለቱ ሀገራት ቁልፍ በሆኑ ቀጠናዊ ጉዳዮች ላይ የጋራ አመለካከቶች እንደሚጋሩም ጠቁመዋል። ግብፅንም አመስግነዋልን የተባለው ሚኒስትሮች በሁለቱ ሀገራት መካከል ያለውን ትብብር በተለይም ደግሞ በማጠናከርና በቀጠናው የሰላምና ጥረቶችን በመደገፍ የውይይት ሂደታቸውን የተሻለ ማድረግ አልመው እየተንቀሳቀሱ ይገኛሉ መባሉን አረጋግጠዋል። የሐማስ ባለስልጣን የትራምፕን የሰላም እቅድ የፍልስጤምን ህዝብ ፍላጎት ችላ ያለ ነው አሉ። አንድ ከፍተኛ የሐማስ ባለስልጣን የዶናልድ ትራምፕ የጋዛ የሰላም እቅድ የእስራኤልን ፍላጎቶች የሚጠቅም እና የፍልስጤምን ህዝብ ፍላጎት ችላ ያለ በመሆኑ ቡድኑ ላይቀበለው እንደሚችል ለቢቢሲ ገልጸዋል። ባለስልጣኑ በትራምፕ የሰላም እቅድ ላይ እንደተቀመጠው ሐማስ ትጥቁን ፈቶ ለማስረከብ የመስማማት እድሉ ጠባብ መሆኑን ተናግረዋል። ሐማስ በጋዛ ዓለም አቀፍ የሚያረጋጋ ኃይል ይሰማራል መባሉን አዲስ አይነት ወረራ ነው ማለት ተቃውሟል። የእስራኤሉ ጠቅላይ ሚኒስቴር ቤናሚን ኔታናው የትራምፕን እቅድ ሰኞ ዕለት በዋይት ሀውስ በተገኝበት ወቅት ተቀብለዋል። የኳታር ውጭ ጉዳይ ሚኒስቴር ሐማስ በዋይት ሀውስ የቀረበውን ምክር ሐሳብ ኃላፊነት በተሞላበት ሁኔታ እየተመለከተው ነው ብሏል። ስለ ሐማስ ድርድር እውቀቱ ያላቸው የፊልስጤን ባለስልጣን ለቢሲ ቡድኑ በጋዛና በሌላ አካባቢ የሚገኙ አመራሮችን ማሳተፉን ተናግረዋል። የቡድኑ ወታደራዊ አዛዥ ኢዝ አላዲን አልሀዲድ የቀረበውን እቅድ ላይ ከመስማማት ይልቅ መዋጋት እንደሚመርጡ እየተነገረ ነው። በቅርቡ ከጋዛ ውጭ ያሉ የሐማስ ባለስልጣናት ታጋቾች ላይ ቀጥተኛ ቁጥጥር ስለሌላቸው ከሚደረጉ ውይይቶች ገለል ተደርገው ነበር ተብሏል። በርካታ ቀናትን ይወስዳል ተብሎ የሚጠበቀው የሐማስ ድርድር ሌሎች የፍልስጤም አንጃዎችንም አካቷል። በመስከረም 26ቱ ጥቃት ላይ የተሳተፈውና የተወሰኑ የእስራኤል ታጋቾችን ይዞ የነበረው የፍልስጤም እስላማዊ ድርጅት በመባል የሚታወቀው ታጣቂ ቡድን እቅዱን ማክሰኞ ዕለት ውድቅ አድርጓል። ሐማስ እቅዱን ለመቀበል ከባድ የሚደረግበት ብቸኛ መደራደሪያ የሆኑት ታጋቾች ሁሉንም በአንድ ጊዜ እንዲያስረክብ የሚለው ክፍል ነው። ምንም እንኳን ዶናልድ ትራምፕ እቅዱን ቢደግፉትም እስራኤል ታጋቾችን ከተቀበለች በኋላ በቅርቡ ዶሃ ላይ የሐማስ አመራር ለመግደል የአሜሪካን አለመስማማችላ በማለት እንዳደረገችው ወታደራዊ ዘመቻዋን ልትቀጥል ትችላለች የሚል ጥርጣሬ አለ። ሌላም ቢቢሲ ከዚህ በተጨማሪም የትራምፕ አስተዳደር ይፋ ያደረገው የጋዛ ካርታ አካባቢው ከግብጽ ጋር በሚዋሰንበት ደቡባዊ ክፍል ከወታደራዊ እንቅስቃሴ ነጻ ቀጠና እንደሚገባ ያሳያል። ይህ እንዴት እንደሚተዳደር ይፋ ያልሆነ ሲሆን እስራኤል የምትሳተፍበት ከሆነ ለአለመግባባት መነሻ መሆኑ አይቀርም ተብሏል። የእስራኤል ጠቅላይ ሚኒስትር ምንም እንኳን ሰኞ ዕለት በእቅዱ ላይ መስማማታቸውን ቢገልጹም ኔታናዊ የእቅዱን በርካታ አካል ወደ ጎን ሲሉ ተስተውሏል። በኤክስ ገጻቸው ላይ ባጋሩት የቪዲዮ መልእክት የእስራኤል ወታደሮች በጋዛ እንዲቆዩና የፍልስጤም ሀገርነት በኃይልም ቢሆን እንደሚቃወሙ ተናግሯል። ይህም ከትራምፕ ቅድ በተቃራኒ የቆመ ሀሳብ ነው ተብሎላቸው በትራምፕ ቅር ላይ የእስራኤል ጦር ሙሉ በሙሉ ለቆ እንደሚወጣ ያስቀመጠ ሲሆን እቅዱ በተገቢው ሁኔታ ተግባራዊ ከሆነ የፍልስጤማያን ራስ በራስ የማስተዳርና አገርነት ጥርጊያ መንገድ እንደሚከፍት ማስቀምጧል። ትራምፕ ከዚህ ቀደም ከነበራቸው አቋም በተለየ ሁኔታ የጋዛ ነዋሪዎች ከተማዋን ለቀው እንዲወጡ አይገደዱም ይላል። ነዋሪዎቹ እዛው እንዲቆዩ እናበረታታለን፣ የተሻለች ጋዛ እንዲገነቡ እናግዛቸዋለን በሚል በሰላም እቅዱ ላይ ሰፍሯል። በጋዛ ውስጥ በርካታ ፍልስጤማውያን ጦርነቱን ስለሚያስቆመው የእቅዱ ደጋፊዎች ሆነዋል። የሰላም እቅዱ ሀማስ ጋዛን በማሰራረ ረገድ ቀጥተኛ ወይም ተዘዋዋሪ ሚና ሊኖረው እንደማይችልም ያትታል። የተወደዳችሁና የተከበራችሁ የትዮንስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።